ሰላም ሰላም ውድና የተከበራቸው የዚህ ቲቪ ቤተሰቦች፣ እንዴት ናቸው ሰላማችሁ? ብዘት ተረፍረፊ ይበልልኝ። ዛሬም በሚያሳዝን ነገር መጥቻለሁ። እስኪ እስከ መጨረሻው አብረንኒ ና መረጃውን ሙሉ በሙሉ አስገባላችኋለሁ ማለት ነው። በጣም ያሳዝናል። ልብ በሚሰብር መረጃ ነው የመጣሁት ማለት ነው። ስደት ስንቱን ህይወት ቀጸፈ፣ የስንቶቻችን እናቶች አለቀሱ። ያማል በጣም መስማት ራሱ። ላይክ ሼር፣ ሰብስክራይብ አድርጉ፣ አበረታት ሆኝ እስኪ ሁላችንም ከዚህ እንማር።

ሉሰጋት ሲልሽ ልትሄድ ነው ሲልሽ ምንድን ነው የተሰማሽ? ገና ወጣት እኮ ናት። ሰው እኮ ያስፈልጋታል። ሰው እኮ አጣች። ሰው ወጣች፣ ኮበል ነበረች፣ ሮጠች፣ ሰው ተዋወቀች፣ ተጠጋች፣ ሰው ጋር ኖረች፣ ሽርና ከሰዎቹ ጋር መኖር ጀመረች። አጋታት፣ በቃ አጋታት፣ ተስፋ ቆረጠች። በቃ እዚህ እንደምትመጣ አየች ሁሉ ነገር

ከፈረንሳይ ወደ እንግሊዝ ቢጓዝ የነበረ አንድ ጀልባ ውስጥ ሀምሳ ስምንት ሆኖ ሲጓዙ አስራ ሁለቱ ህይወታቸው አልፏል። ከነሱ መካከል አንዷ ሚልካ ነች። ወጣት ሚልካ የወጣት ሚልካ እናት እዚህ ስቱዲዮ ከኛ ጋር ትቆያለች። ህይወቷን፣ ኑሯን፣ ቆይቷን፣ ጉዟን በሙሉ ታጫውተናለች። እጅግ በጣም ልብ ይነካል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ሙሉ በጣም ነው እንግዲህ የሚያመው እንደሰማችሁት ማለት ነው። እች እህታችን እንግዲህ በስደት እንደ ማንኛውም ሰው ኑሮዬን አሸንፋለሁ በማለት አሜሪካ ትሄዳለች። ከአሜሪካ ደግሞ እንግሊዝ፣ ከእንግሊዝ ደግሞ ወደ ሌላ ቦታ በመሄድ ነው እንግዲህ ካናዳ፣ ከካናዳ ወደ እንግሊዝ እየገባች ነው መሰለኝ፣ እንደዛ ነው የተባለው ማለት ነው። እንግዲህ አምሳ ምናምን ሆነው የነበሩት ከዛ ውስጥ አስራ ሁለት ምናምኖቹ አስክሬናቸው ሰምጦ እንግዲህ ህይወታቸው አለፈ፣ ሌሎቹ ሲተርፉ ማለት ነው፣ በባህር ሲሻገሩ በጣም በሚያሳዝን ሁኔታ ይችም እህታችን እንግዲህ ይኸው ህይወቷ አልፎ ዛሬ እናት ታነባለች። ስትሄድ የወሰዳት አባቷ ነበረ። አባት ነው ብቻዋን ያሳደገቻት። ኤርትራዊት እህታችን ናት። ቼ እናቷ እና አዲስ አበባ ነው ተወልደው ያደገችው ልጅቷ። እናት እንደተናገረችው ሙሉ ታሪኩን እሷ ኤርትራዊ ናት፣ እሱ ኢትዮጵያዊ ነው። አባቷ ማለት ነው ከዛም እዚ አብረው እየኖሩ እያለ ሌላ ሚስት ያገባል ማለት ነው። ሌላ ሚስትና ልጆች አሉት እሷን ጥሎ። ከዛም ልጆቹንም እሷንም አሜሪካ ይዞ ለመሄድ ይላል ማለት ነው። ሁሉንም ልጆቹን ቤተሰቦቹን አሜሪካ ሲወስድ ጊዜ ችኛይቱንም አንድ ልጇን ከሷ የወለደች ከሱ የወለደችችን ልጅ እንግዲህ ተወስዳታለች ማለት ነው። በጣም ወጣት ገና የ ሀያ ሁለት ነው የ ሀያ ሶስት አመት ልጅ ናት። ያሳዝናል በጣም አባት ይዟት ይሄዳል። አትሄድም ብዬ ነበረ። እሷም ጓጓች ለመስራት እዚህም ብዙ ስራ ትሰራ ነበረ እና እንግዲህ ራሴንም ለውጣለሁ፣ እናቴ ላንች አሳልፋለሁ ብላ ብዙ መከራ ውስጥ ብዙ ነገር ውስጥ ሆና አባት ጥሎ ሲሄድ ብቻዋን ያሳደገቻት እናትን የእሷን ህይወት ቀይራለሁ፣ የራሴንም ማሻሽላለሁ በማለት የተሻለ ሀገር በማለት አባት ሲወስዳት ደስ ብሏት ሄደች። እናትም እሽ ብላ አደራ ብላ ልጇን ለአባቷ ሰጠች ማለት ነው። እዛ ከሄደች በኋላ እንግዲህ የገጠመው ይሄ ነው። ያሳዝናል እውነት ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን በባህር እንደዚህ በየቦታው በባህር ከአንድ ሀገር ወደ አንድ ሀገር የተሻለ ነው ከዚህኛው ሀገር እዚህኛው ሀገር የተሻለ ነው እየተባለ ህይወት እንደዚህ እንደ ቀልድ እየተቀጸፈ ነው የወጣቶች ማለት ነው እና እንግዲህ አስክሬን ራሱ የመጣው እንደተናገረችው ከሰባት ወር በኋላ ብር ተዋቶ ነው አስክሬን ኢትዮጵያ ገብቶ የተቀበረው ሰባት ወር ሙሉ በአሜሪካ ሀገር ተቀምጦ ማለት ነው ከባድ ነው እናት ሰባት ወር ሙሉ አስክሬን አይታ ሳትቀብር ሞተ ተብሎ ተሰምታ ግን የልጇን ስክሪን እናት ሳትቀብር ምን አክል ህመም ምን አክል ነገር እንዳለው አስቡት። በጣም ነው የሚያሙ። ብቻ እግዚአብሔር አምላክ ለእናት መጽናናትን ያደለልን። የብዙ እህቶቻችን ወንድሞቻችን ህይወት በስደት ሁሌም እንደተቀጸፈ ነው ማለት ነው። ያማል። እንኳን ቤተሰቧ በጣም ሰው ትወዳለች። በቃ በጣም ሰው ምትወዳ በጣም ምን ትነግርሽ ነበረ ምን ታወራሽ ነበር? በጣም ስለ እሱ ብዙ አታወራም። እንዳልኩ ዝምተኛም ስለሆነች ብዙ እንትን አትልም፣ አሳልፋም አትሰጠውም፣ ብዙም አታወራም፣ ግን ውስጧ ታውቀዋለች። ውስጧ ታውቀዋለች። አሁን ከሄደች በኋላ ግን ትትለኛለች። በቃ ቸኮለች፣ ል እኔን እንትን ለማድረግ የእኔ ጉዳትም እያወቀች ጩ መጣች። በጣም ጥሩ እንደ ወይዘሮ አስቴር፣ አሁን ወደ ዋና ጉዳይ ከመግባታችን በፊት እስኪ አንድ የመጨረሻ ጥያቄ ማንሳት ፈለግኩኝና በአንቺና በልጅሽ መካከል እንዴት ነበር ግንኙነታችሁ? ከልጅነቷ ጀምሮ አብራችሁ ስትኖሩ ስታድግ፣ ብቸኛ ሴት ልጅሽ ነች አይደል? እንዴት ነበረ ግንኙነታችሁ? በአንድ ላይ በቃ ከኔ ተለይ ሳታቅም በቃ አንድ ላይ አልጋ ላይ አንድ ላይ ምንተኛው፣ እኔ ሳታስፈቅም ምንም ነገር አታደርግም። በቃ ጓደኛዬ፣ እህቴ፣ በቃ ሁሉ ነገር የለን በቃ ታናሽ እህቴ፣ በቃ ጎንደ ጓደኛዬ በጣም ነው የምትቀርበኝ። በጣም ነው የምወዳት። በጣም ነው የምትወደኝ። በጣም በምን በቃ ምን ልበለ፣ በቃ ስትሄድ ራሱ ብቼ አላሰበችውም። ድንገት ነው እንሄዳለን፣ አዘጋጃት ስትባል ተነሳ ብላ እውነት ነው እዚህ ሶፋ ላይ እንደዚህ እጅ ላይ ቁጭ ብላ ማሚ ግን ላይ እውነት ደግሞ በቃ ግራ ነው የገባት ራሱ በቃ እኔ ደግሞ ሀሳቤ የነበረው እንደውም ትተዋት እንዳይሄድ ልጆቹ ነው ሰብስቦ እና ልጅቷ የባሰ እንዳትጎዳ ነበር ሀሳቢ፣ ትተዋት ይመጣል ዛ አስቢ ነበር። ሁሉ ጊዜ እንደዚህ አይነት ስቶሪዎችን ስሰማ አንዳንዴ የቆመ ብዬ ቤቴ ነው ማየው። መቼም ሰዎች ታሪክ ስንሰማ እንደዛ ነው የምናደርገው። ወደ ኑሯችን ወደ ሕይወታችን ወደ ቤታችን እናመጣዋለን። አይደለም የወለደ ይፍረደኝ ይባላል። የኛ ህዝብ ቀላል አባባል አይደለም አይደለም። እና ስሜቱ ምንድን ነው የሚመስለው ይህን ሁሉ አመት አስራ ምናምን አመት አስራ ስምንት አስራስተኛ አመት ጉያሽ ስር ሸሽገሽ አንድ አልጋ ላይ እያደርሽ ጠረኗን እያሸተሽ ያሳደግሻት ልጅሽ የሆነ ቀን ላይ ንሰጋት ሲልሽ ልትሄድ ነው ሲልሽ፣ ምንድን ነው የተሰማሽ ስሜቱ? ከባድ ነው እንግዲህ ልጅ ተለይታ ስትሄድ ከባድ ነው፣ ጥያቄ የለው። ግን ደግሞ የተሻለ ነገር ትፈልጋለህ እዚህ ጋ የተሻለ በቃ ለራሷ። ውጭ ሀገር ሲባል ሁሉ ነገር እንትን ነው የሚመስለን እና በቃ ለራሷ ትሆናለች፣ በቃ ለራሷ አሸንፋ ትኖራለች ብዬ ነበር ሀሳቤ የተቀበልኩትም። ፕሮሰሱ ምን ይመስል ነበረ? ፕሮሰሱ እሱ ስለጨረሰው ብዙም አለ አንድ ሳምንት አላረገ፣ የሚገርም ነበር እኔ ጀምሮት የሚር ከኔ ጋር በዛው ስለማናወረም በቃ ይህ ትዝ ይለኛል። በአስራ ዘጠኝ እና ቤተሰብ እንደሰማችሁት በጣም ይከብዳል እንግዲህ። ማንም ሰው የተሻለን ነገር ይፈልጋል። አባት ልውሰድ ሲል ጊዜ እንግዲህ አስራ ዘጠኝ አመት ከእሷ ጋር ነው የኖረችው። ከአስራ ዘጠኝ አመት በኋላ ነው የሄደችው። በአጠቃላይ ስትሞት እንግዲህ ሀያ ምናምን አመቷ ሀያ ሶስት አመቷ ነው ያለችው ሴትዮዋ። ለአራት አመት ተቀምጣለች ማለት ነው በውጭ ሀገር። ያሳዝናል። እና ደውላ ታወራት ነበረ ትነግራት ነበረ እንዳልተመቻት ሁሉን ነገር ትነግራት ነበር። እና ከአንዱ ከልንለችበት ስቴት ወደ ሌላ ስቴት ለመሄድ እንግዲህ በባህር ወደዛ ጉዞ ሲያደርጉ ነው ህይወቷ እንደዚህ የተቀጠፈው። ያሳዝናል። እህታችን ነብሲማን ለእናትን መጽናናትን እያድልልን እግዚአብሔር አምላክ ወጥቶ ከመቅረት ሁላችን የሚሰውረን። ታሪኩ በጣም ረጅም ነው እንዳልክ ጋ እየገባችሁ እንዳልክ አሰፋ ጋ ሁላችሁም እስኪ እስከ መጨረሻ ታሪኩን ስሙት ማለት ነው። በጣም በሚያሳዝንና ልብ በሚሰብር ነው። የእውነት በጣም ያማል። እንጃ ከባድ ነው። እናት እንዴት የተንገበገበች እንደሆነ እንግዲህ እንደምታዩት፣ ሁሉ ነገሯ ነበረች፣ እህቷ፣ ልጇም፣ እናቷም፣ ጓደኛዋም። አንዳንዴ እንደዚህ አይነት ቅርበት ያላቸው ሰዎች መጨረሻው ይከብዳል ለመቀበል አምኑ ራሱ ማለት ነው እና እግዚአብሔር መጽናናቱን ያድል። ፈጣሪ ያጽናሽ እህቴ ማለት ነው። ከባድ ነው በጣም አንድ ሳምንት ማላረግም

የእሷ የአየሩ ግን እናንተ ነው የምትከፍሉት፣ የምን ይህ ፕሌን ያ እሺ አለ። ከዛ ታናሸቴ አለች፣ በጣም ጠንካራ እህት አለች። እዚህ አጋጣሚ በጣም ነው ምትምላት እሷ ምን ትለኛለች ስንነግራት፣ ደም ችግር አሉ ተዳኛ እንከፍላለን፣ እንደዚህም አትቀርም አለች። ልጄ ግን ይሄን ስሰማ በጣም ጭንቅላት ተጎድቷል። አራቱም ሊከፈልላቸው ለአንድ ለአንድ ሰዋ ግን እናንተ ነው የምትከፍሉት ሲባል ሰምታለች ይ ይህን ነገር ሰማቸው። ሌላ አራት ልጆች አሉት ከሌላ የወለደው ለነዛ ትኬት እሱ ይከፍላል አባት። ለዚች ልጅ ግን የትኬት እናንተ ናቸው የምትቆርጡት። ሌላውን ከእንትን ጨብያለሁ ሲል፣ እንደገና እህቷ አብድራት አክስቷ ማለት ነው የእናቷ እህት፣ እሷ አበድራት እንዲሳካላት ተባብረው ትኬቷን ቆርጠው ላኳት ማለት ነው። የሰው ልጅ እንደዚህ ይለወጣሉ ብሎ በብድርም በአንድም በሌላም በምንም በምንም ብለን ነው እንግዲህ ስንሰደድ፣ መጨረሻችን እንዲህ ሲሆን ደግሞ በጣም ልብ ይሰብራል። እግዚአብሔር ያጽናሽ እህት፣ የሌላ ምን ይባላል።